ሴቶች የምንደብቀው ይሄንን ነው! ማንም የማይነግርህ የግድ የግድ ማወቅ ያለብህ የሴቶች ሚስጥር! ከዚህ ቪዲዮ በኋላ ሴት ልጅን በተለየ መንገድ ማወቅና መረዳት ትጀምራለህ። ደህና ነኝ ስትልህ ምን ማለቷ ነው? ስላንተስ ምንድነው የምትደብቀው? በስልኳ ምን የተደበቀ ነገር አለ? ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየህ በጣም አስገራሚ ሚስጥር በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ዛሬ ሚስጥር ላወጣ ነው። አብራችሁን ይቆዩ። ሰላም ሰላም ውድ የናፊ ዳር ቲዩብ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ወደ ናፊ ዳር ቲዩብ በሰላም መጣችሁ። እኔ ናፊ ዳር ነኝ። ስለ ፍቅር የምናወራበት የምንማማርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ የኔ ውድ ቤተሰቦች ሁል ጊዜም ለምትሰጡኝ ሀሳብ አስተያየት በእውነት በጣም በጣም ከልቤ አመሰግናለሁ። ገና ቪዲዮ እንደለቀኩ ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርችልን፣ የዛሬው ለእኔ ነው እያላችሁ ጥሩ ጥሩ ሀሳቦችን የምትሰጡኝ የምታበረታቱኝ ክበሩልኝ፣ በጣም አመሰግናችኋለሁ። አሁንም አብሮነታችሁ ያለኝ በምታዩበት ሰዓት ደግሞ ውዶችን ቪፒና በታችሁ ይልኝ። ከመጀመራችን በፊት ደግሞ ሁላችሁም፣ አንድም ሰው እንዳይቀር የእውነት ሁላችሁም ቪዲዮን ላይክ አድርጉት። አደረጋችሁ እንደዛ ከሆነ መጀመር እንችላለን። እኛ ሴቶች የምንደብቀውን እማንናገራቸውን በተለይም ደግሞ ለእናንተ ለወንዶች እማንናገራቸውን ሚስጥሮቻችንን ዛሬ ላወጣ ነው። ሴቶች እንግዲህ ምንም ማድረግ አልችልም፣ ይቅርታ አድርጉልኝ፣ ሚስጥራችንን ላወጣ ነው። የመጀመሪያው ነገር እኛ ሴቶች ደህና ነን ደህና ነኝ ስትልህ ምን ማለቷ ነው የሚለው ነው። ደህና ነኝ ስትልህ፣ አልተናደድኩም፣ አይ ምንም ችግር የለም፣ ሰላም ነው ስትልህ ሰላም አይደለም ማለት ነው። ችግር አለ ማለት ነው። በጣም ተናዳለች ማለት ነው። ይሄ ማለት እንዴት ነው? ሴት ልጅ በምትናደድበት ሰዓት ላይ፣ ባዘነችበት ሰዓት ላይ፣ በተከፋችበት ሰዓት ላይ ብዙ ምክንያቶች አሉ፣ እሱን በግልጽ አድርጋ መናገር ማትችልባቸው። የመጀመሪያው ነገር እንድታዘንላት ያለ መፈለግ እንደ ሽንፈት መቁጠር፣ ይህንን ስሜት እንደ ሽንፈት መቁጠር። አይ ከፍቶኛል፣ አይ ደብሮኛል፣ አይ አዝኛለሁ፣ አይ ተናድጃለሁ የሚለው ነገር እንደተሸነፈች፣ እንደተሰበረች፣ እንደወደቀች አይነት ስሜት እንዲሰማት የሚያደርጋት ስለሚመስላት በፍጹም ይሄንን አምን አትቀበልም። ለዛ ደህና ነሽ ስትለት ስትላት አዎ ደህና ነኝ ልትልት ይችላል። ተናዳ በጣም ተናዳ ሁሉ ነገሯ እያስታወቀ፣ አንተ ያንን ፊል ልታደርግ ስለማትችል ነው የምነግርህ ሚስጥር ስለሆነ አንተ ያንን ፊል አታደርግም። ዝም ብለህ ቃሏን ደህና ነኝ ስትልህ ደህና ናት ብለህ ማመን የለብህም። የገጠማት ነገርን፣ ሌሎች ነገሮችን፣ ኢሞሽኗን፣ ፊቷ ላይ የምታየውን ነገር በደንብ አድርገህ ልብ ማለት አለብህ። ደህና ነኝ ስትል ደህና አይደለችም። አልተናደድኩም ስትል በጣም ተናዳለች። በቃ ምንም አልፈልግም ስትል የምትፈልገው ነገር አለ ማለት ነው። ይህንን እንግዲህ በደንብ አድርጎ ማየትና መመርመር ያስፈልጋል። ምን አይነት ውስብስብ ናችሁ እንደምትሉ እገምታለሁ። ግን ደግሞ ምክንያቶቹ ለመጀመሪያው የነገርኳችሁ ላለመሸነፍ የመፈለገ፣ ሁለተኛ ላይ ደግሞ የሚረዳኝ ሰው የለም ከሚል ስሜት ነው። ይህንን ብናገር፣ ደህና አለመሆኔን ብናገር፣ እንደተናደድኩ ብናገር፣ ይህንን ብናገርም ማንም የሚረዳኝ ሰው የለም፣ ማንም አይረዳኝም፣ አላደ በቃ ሰው አይረዳኝም ከሚልም እሳቤ የመጣ ነው። ሌላኛው እንዳልኳቸው አሳዛኝ፣ የሚታዘንላት፣ የተሰበረች፣ የተከፋች እንደዚህ አይነት ሴት ሆኖ ላለመታየት፣ ለመበርታት፣ ለመጠንከር የሚደረግ ትግል ነው እና ይህንን በዚህ መልኩ ተረዱ። ስለዚህ ደህና ነኝ ስትል ደህና አይደለችም ማለት ነው። በደንብ አድርጋ ሌሎች ነገሮችንም ለማየት ሞክር። ምን ገጥማ ነበረ ፍትባላ የምታየውን ነገር ምናምን በደንብ ለማየት ሞክር። የመጀመሪያው የእኛ የሴቶች ሚስጥር ማንም የማይነግርህ ደህና ነኝ ስትል ደህና አይደለሁም ማለቷ ነው። የመጀመሪያው ይሄ ነው። ሁለተኛው የእኛ የሴቶች ሚስጥር ማህበራዊ ሚዲያ ወይም ደግሞ ሶሻል ሚዲያ ላይ የምታያት ሴት ያቺ ሴት አይደለችም። ሶሻል ሚዲያ ላይ የምታጠልቀው የሆነ ሌላ ማስክ አለ ማለት ነው። በጣም ደስ ያላትን ነገር ፖስት ታደርጋለች፣ የሄደችባቸውን ቦታዎች ፖስት ታደርጋለች፣ የበላቸውን ምግብ ፖስት ታደርጋለች። እነዛ በጣም የተመረጡ በጣም ጥቂት በጣም ትንሽ ፐርሰንት ከህይወቷ ትንሽ ፐርሰንት ብቻ የሚይዙ እሷን በጣም በጥቂቱ ብቻ የሚገልጿት ነገሮች ናቸው እንጂ እሷ አይደለችም በጣም ከዛ የራቀ በዛ አንዳንድ ጊዜ እንዲያውም ተቃራኒ የሚመስል ሁሉ ፐርሰናሊቲ ያላት ሴት ናት። ስለዚህ ማህበራዊ ሚዲያ ላይ የምታየው ፐርሰናሊቲ፣ ማህበራዊ ሚዲያ ላይ የምታጋራቸው ነገሮች በሙሉ ሙሉ በሙሉ እሷን ይወክላሉ ማለት አይደለም። እንዳልኩት በጣም ትንሽ ፐርሰንት ነው የሚወክሉት። አምሮባት ዘንጣ ምን ብላ የተነሳችው ፎቶ፣ የሆነ ቦታ ሄዳ የተነሳችው ፎቶ፣ በቃ ቪዲዮችም የተለያዩ እነዚህ ሁሉ በጣም በጣም ትንሽ ትንሽ እንዴት አድርጌ ላስረዳችሁ፣ ትንሽ ፐርሰንት ነው ብቻ ነው የሚወክሏት እሷን። እና በጣም የተራራቀች ሴት ናት። ማህበራዊ ሚዲያ ላይ የምታውቃት ሴት እና እውነታው ዓለም ላይ ስታውቃት ስትግባቡ የምታገኛት ሴት በጣም የተራረቀች ሴት ናት። ቅድም እንዳልኳችሁ ደና መሆኗን፣ አለመናደዷን፣ ደስተኛ መሆኗን ነው ለአንተ ራሱ ስትጠይቃት ልታሳይ የምትፈልገው። ከዛ ጋር ተያይዞ ይሄ ባህሪ ደግሞ ወደ ሶሻል ሚዲያ ይመጣል። ደስተኛ እንደሆነች፣ ጥሩ ላይ እንደሆነች፣ ህይወት እንደተመቻት፣ እንዳማረባት ብቻ ነው ማሳየት የምትፈልገው ለሌሎች ሰዎች እና ይሄ ነገር ብቻ ነው እዛ ላይ የምታየው እንጂ ከዛ ጀርባ ህመም፣ ከዛ ጀርባ መከፋት፣ ከዛ ጀርባ መሰበር፣ ብዙም ሌሎች ስሜቶች ሊኖሩ ይችላሉ እና ማህበራዊ ሚዲያ ላይ የምታያት ሴት ያቺ እውነተኛዋ ትክክለኛዋ ሴት አይደለችም። ሶስተኛው ትንሽ ዘና የሚያደርግ ነገር ነው። አንተ ጋር ለመምጣት ከአንተ ጋር ቀጠሮ በያዛችሁ ጊዜ በጣም ብዙ ጊዜ ብዙ ልብሶችን ትቀያይራለች የሚለው ነው። ይህንን አንዳንዶቻችሁ ልታውቁ ትችላላችሁ። እስኪ የምታውቁ ካላችሁ ኮመንት ላይ ጻፉልኝ። አብዛኞቻችሁ ግን አታውቁም ብዬ አስባለሁ። አንዲት ሴት ልጅ አንተ ጋር ለመምጣት ከአንተ ጋር ቀጠሮ ከያዘች በኋላ በጣም ብዙ ጊዜ ይሄ እርግጠኛ ያለመሆን ስሜት ይሰማታል። ይሄ አምሮብኛል፣ ይሄ አላማረብኝም፣ ወይ በጣም አጋነንኩት እንዴ ወይ በጣም አማረብኝ እንዴ ይሆናል አደለ። አንዳንድ ጊዜ ኖርማል ቀጠሮ ተቀጣጥራችሁ በቃ በጣም የተጋነነ አይነት ልብስም ደግሞ ለብሳ እንዳትመጣ እንትን ትላለች ትጨናነቃለች። ከዛ እርግጠኛም ያለመሆን መሆን ይሰማታል። ደግሞ ኧረ ይሄ አላማረብኝም ኧረ ይሄ እንደዚህ ያልሆነ ብቻ በጣም ብዙ ውዝግብግብ ያሉ ስሜቶች ስለሚሰማት በጣም ብዙ ጊዜ ልብስ ቀያየራ ነው አንተ ጋር ስትመጣ። የመጨረሻው እንግዲህ ከብዙ ጥረት ከብዙ ድካም ከብዙ መቀየር በኋላ የተመረጠው እንኳን ለማለት ይከብዳል። በቃ ይሁን ብላ ጥላ የወጣችሁን ለብሳ የምትመጣው እና ብዙ ጊዜ እኛ ሴቶች እንቸገራለን እዚህ ላይ በቃ የምንፈልገውን ነገር ለብሰን ለመውጣት እርግጠኛ ለመሆን፣ በምንለብሰው ልብስ እርግጠኛ ለመሆን በጣም ብዙ ጊዜ እንቸገራለን። ይሄ ዴቲንግ ላይ ብቻ ላይሆን ይችላል፣ ግን ስፔሲፊካሊ አሁን እያወራን ያለ ነው አንተ ጋር ስትመጣ ስላለው፣ ስለሆነ አንተ ጋር ለመምጣት አምስትም አስርም ልብስ ቀያይራ ሊሆን ይችላል ማለት ነው። ይህንን ስንቶቻችሁ ታውቃላችሁ? እስኪ ኮመንት ላይ ሀሳባችሁን ጻፉ። አራተኛ የግድ የግድ ማወቅ ያለበት ማንም የማይነግረህ የኛ የሴቶች ሚስጥር ምንድነው? ከሴት ጓደኞቿ ጋር ስለአንተ በደንብ አድርጋ ታወራለች፣ በደንብ አድርጋ። ይሄ ምንም ጥያቄ መልስም የማያስፈልገው እርግጠኛ የሆነ ነገር ነው። እንግዲህ ከሴት ጓደኞቿ ጋር ስለኔ ምንድን ነው የምታወራው፣ አረናፊ ንገሪን የምትሉ ትኖራላችሁ እና ከሴት ጓደኞቿ ጋር ስለአንተ አንደኛ መልካምነት ታወራለች። በቃ እሱ እንደዚህ ሆኖ እንደዚህ አድርጎ በቃ ያንን አንስታ አትጠቅብም። ትንሽ ለአንተ ፍቅር ካላት ያንን ደግማ ደጋግማ እንደ ጓደኞቿ እስኪ ሰለቿት ድረስ ታወራለች። እኛም በተደጋጋሚ አብረን በምንሆንበት ሰዓት ላይ ከጓደኞቼ ጋር የሚገጥመን ነገር ነው። ጀመራት ደግሞ ጀመረች ደግሞ የምንባባለው ነገር ነውና እንደዚህ ሆኖ እንደዚህ መልካምነት በቃ ፐርፌክት ነህ አንተ ለእሷ በቃ ፍጹም ነህ እና ስለአንተ መልካምነት ስለአንተ ጥሩነት ስለአንተ በቃ መልካም መልካም የሆኑ ነገር ነገሮች አሉ። እነዛን ነገሮች ደግማ ደጋግማ ታነሳለች ከሴት ጓደኛዋ ጋር። ሌላኛው ከሴት ጓደኛዋ ጋር የምታወራው ነገር ለአንተ ያላትን ስሜትና ለአንተ ያላትን ፍቅር ነው። በቃ እንደዚህ ብሎኝ ነበር እንደዚህ ያልኩት እንደዚህ ሆነ ምናምን የሚሉ ነገሮች ኮንቨርሴሽኖቻችሁ፣ ያወራችሁት እንዳለ ሆኖ ለአንተ ያላትን ጥሩ ስሜት ለአንተ ያላትን የፍቅር ስሜት ከጓደኛዋ ጋር በደንብ አድርጋ ታወራለች። ከዚህ በተጨማሪ ደግሞ ካለፈው የፍቅር ግንኙነት ካላት ከዚህ በፊት እና ከሱ ጋርም በደንብ አድርጋ ከሴት ጓደኛዋ ጋር በግልጽ ታወራለች። እሱ እንደዚህ ያደርግ ነበር እሱ እንደዚህ እሱ በጣም የተሻለ ነው እንደዚህ እያለች በደንብ አድርጋ አወዳድራችሁ ታወራለች። ከሴት ጓደኛ ጋር ይሄን ታወራለች። ሌላኛው ደግሞ ከሴት ጓደኛ ጋር የምታወራው ነገር አንተን በተመለከተ ጥያቄዎችን ነው። እንደዚህ ብሎኝ ነበር፣ ለምን እንደዚህ ያለኝ ለምንድን ነው? ይሄን በቃ አለ አይደለ፣ ኢማጂኔሽን ውስጥ ትገባለች እና መልስ ትፈልጋለች። እንደዚህ ያለኝ ለምንድን ነው? እንደዚህ ስለውኩ ዝም አለ? እንደዚህ የሚያስብ ይመስልሻል እንዴ እንደዚህ በጣም ዘንጬ አምሮብኝ ግን ምንም እንትን አላለኝም እኮ ለምን ይመስልሻል ለምን በቃ እንደዚህ ስሜታዊ የሚያደርጓት ነገሮች እንደዚህ ሆነ ስለአንተ ከሌላ ሰው ኮንፊርም ማድረግ የምትፈልጋቸው ነገሮች አሉ አንተ እንደ ፍራ ማትጠይቅህ ግን ደግሞ መስማት ማወቅ የምትፈልጋቸው ነገሮች አሉ አሉ አደለ እንደዚህ እነዚህ ነገሮች በሙሉ ከሴት ጓደኛዋ ጋር ታወራለች ይጠቃለን ከሴት ጓደኛዋ ጋር ስለአንተ በደንብ አድርጋ ታዋውራለች ምን ምን እንደሆኑ ነገርኩ። በዚህ ላይ ደግሞ ሰፋ ያለ ቪዲዮም ከፈለጋችሁ በደንብ አድርጋ ይሰራላችኋል። የመጨረሻው እኛ ሴቶች ጋር ያለ ሚስጥር ወንዶች የማታውቁት ግን ደግሞ ማወቅ ያለባችሁ ነገር ሌሎች ወንዶች እንደሚጽፉላት ነው በስልኳ ላይ ያለ ሚስጥር ማለት ነው። በስልኳ ላይ በጣም ብዙ ሚስጥር አለ፣ መግቢያ ላይ እንደነገርኳችሁ ማለት ነው። በስልኳ የሚደበቀው ሚስጥር ምንድን ነው? አንደኛ ከቀድሞ የፍቅር ግንኙነቷ የመጣ የቀጠለ ነገር ሊኖር ይችላል፣ የሚሞክር ሰው ሊኖር ይችላል፣ ቴክስት ሚልክላት ሊኖር ይችላል፣ ቻት ላይ የሚያወራት ሰው ሊኖር ይችላል፣ የሚደውልላትም ሰው ሊኖር ይችላል። በፊት የሚያውቃት አሁን ሪሌሽንሽፕ ውስጥም ገብታ ወይም ከአንተ ጋር ሆና የሚያወራት ሰው ይኖራል። ከዛ ውጭም ደግሞ ሌሎች በጣም ብዙ ወንዶች ሊያወሯት፣ ሊያገኟት፣ ሊቀርቧት የሚፈልጉ ወንዶች አሉ ሚጽፉላት፣ ሚደውሉላት ምናምን እነዚህን ወንዶች እንግዲህ እንደያለችበት የሪሌሽንሽፕ ደረጃ ከአንተ ጋር እንዳላት መጠን የምታስተናግዳቸው ይሆናል። ሁሉን ነገር እየመጣች ገሌ እየደውለልኝ ነው ገሌ ይስፍልኛል ገሌ ጋር እንደዚህ ያወራለሁ ምናምን አትልም። ይሄ እሷ ጋር የሚቆይ ሚስጥር ነው ማለት ነው። ትክክል ነው ትክክል አይደለም ሳይሆን በቃ በጣም ብዙ የሚጽፉላት፣ በጣም ብዙ የሚያወሯት ሰዎች አሉ። በአንድም በሌላም ከእሷ ጋር ኮንቲኔ የሆነ ምላሽ የሚኖራቸውም አይኖራቸውም፣ ግን ብዙ ሰዎች ብዙ ወንዶች መሞከራቸውን አያቁሙም። ብዙዎቻችሁ ይህንን ትዘነጉታላችሁ እያስባለሁ። ልብም አትሉትም። ሚስጥርም ነው አክቹዋሊ ያታወቁትም ግን የምታውቁትም ብዙ ትኩረት አትሰጡትም። አንዲት ሴት ልጅን አንተ ስታወራ አንተ ለመቅረብ ስትሞክር ልክ እንዳንተ ያንን የሚያደርግ በጣም ብዙ ሰው አለ በዙሪያዋ። እንግዲህ ይህ ምንም ማድረግ አይቻልም፣ ለምን ኖረ አይባልም፣ አይደለም። በጣም ብዙ ሰዎች፣ በጣም ብዙ ወንዶች በተመሳሳይ ጊዜ ሊቀርቧት፣ ሊያወሯት ይፈልጋሉ። ይህንን በደንብ አድርገህ አሳምረህ ማወቅ አለብህ እና በእጅህም ስትገባ ይሄ አንተ ብቻ እንደምትፈልጋት አንተ ብቻ በቃ አለ፣ እንደዛ አይደለም። በጣም ብዙ ሰዎች የሚፈልጓት አሉ እና በእጅህ ያለው ነገርም እንዳይቀልብህ በደንብ አድርገን እንድታስብበት ለማለት ነው። ዛሬ በጣም ከባድ ከባድ የሆኑ የኛን የሴቶች ሚስጥር ነገርኳችሁ። ሴቶች ይገሉኛል መቼስ። የዛሬው ቪዲዮ ይህን ይመስል ነበረ። እንዴት አገኛችሁት? የትኞቹ ሚስጥሮች እስካሁን ድረስ አታውቋቸው? የምታውቋቸውስ አሉ? ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ፣ ይህንን የመሰለ ሚስጥር ሰምታችሁ፣ ቪዲዮ ተመችቷችሁ፣ ግን ደግሞ ላይክ ሳታደርጉ ልትወጡ ነበር አይደል? በቃሽ፣ ችግር የለውም አሁን ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው